ይህ የምንያምር ቅዱስ ገብርኤል ፍልፍል ዋሻ ቤተ መቅደስ ነው። ይህ እንግዲህ ከአራቱም ፍልፍል ቤተ መቅደሶች ዋነኛው፣ አንደኛው ትልቁ ዋሻ ቤተ መቅደስ ነው ያለበት አባታችን ታላቁ አባት አባ ኃይለ ጊዮርጊስ ቃል ኪዳን ሲሰጣቸው እንግዲህ እዚህ ቦታ ላይ በሰኔ አስራ ሁለት እዚህ ቦታ ላይ ነው መልአኩ ቅዱስ ሚካኤል ተገልጾ ወስዶ ገነትን ሲኦልን ያሳያቸው ማለት ነው በዛ አምሳያም ይሆን እዚህ ዋሻ ውስጥ እንግዲህ አምሳለ ሲኦል ፈልፍሎ ይገኛሉ ማለት ነው። ህዝበ ክርስቲያኖች ስመጡ እንግዲህ ወደዚህ ገዳም ቅባ ቅዱስ እየተቀቡ ከሶስት አምድ ምሰሶች አሉ፣ ከዛ ስር የፈለቀ ጸበል አለ፣ የቆራቢ ጸበል። ያንንም እየጠጡ ቅባ ቅዱስ እየተቀቡ ብዙ ህዝበ ክርስቲያኖች የንፍሮ ውሃ እየጠጡ ንፍሮ እየቀመሱ፣ ዳቤ ለበረከት እየቀመሱ ብዙ ህዝበ ክርስቲያኖች ድኖ ምስክርነት ሰጥተዋል። እና ይሄ የምናየው ይሄ ፈርሶ የምናየው የአባታችን አባ ኃይለ ጊዮርጊስ በአት ነው ማለት ነው። አባ ኃይለ ጊዮርጊስ እንግዲህ እዚህ ዋሻ ላይ ሲጸልዩ የነበሩ ዋሻውን የፈለፈሉት አባት እዚህ ውስጥ ነው ሲጸልዩ የነበሩ እና ይሄ የእሳቸው በአት ነው የፈረሰው። አጽማቸውም እዚህ ውስጥ ነው ያለው የአባታችን አባታችን አባ ኃይለ ጊዮርጊስ። ይህ ምን ያምር ቅዱስ ገብርኤል ብሎ የሰየሙት እንግዲህ ራሱ ቅዱስ ገብርኤል ተገልጾላቸው የስሙን ስያሜ እንደሰጣቸው እንግዲህ አባታችን ተናግሯል ማለት ነው። ከመንገዱ ጎን ለጎን እንግዲህ ይሄ የምታዩትን ፍልፍል ቤተ መቅደስ እንዲፈርሶ ይገኛል። እንግዲህ በተፈጥሮ አደጋ፣ የመና አደጋ፣ የመሰንጠቅ አደጋ ገጥሞታል። መንገዱ ጎን ለጎን ይሄንንም ለመስራት እንግዲህ ጥናት ላይ ነው ያለው፣ እየተሰራ ይገኛል። ለዚህ የሚያስፈልጉ ማቴሪያሎች እንግዲህ ይሄ እንደፈረሰ ቅርጹን በጠበቀ መልኩ ዘመኑን በዋጅና ቅርጹን በጠበቀ መልኩ እንግዲህ ጥገና እንዲደረግለት እንዲሰራ ልክ እንደ ቅዱስ ላለ አለበላ እንግዲህ ጥገና እንዲደረግለት ያፈሳል ማለት ነው። ክረምት ክረምት አባቶቻችን ውሃ እያቆረ ውስጡ ውሃውን በጆግ እየቀዱ ነው የሚቀድሱት ቅዳሴ ሲቀድሱ ወይንም ደግሞ አገልግሎት ሲያገለግሉ አባቶች ውሃ እንግዲህ እስከ ጉልበታቸው ድረስ ውስጥ እየገባ ቤተ መቅደስ ውስጥ እያስቸገራቸው ይገኛል። እና ለዚህ መፍትሄ ደግሞ የማያዳግም መፍትሄ ጥናት እየተደረገ ይገኛል በደብረ በደብረ ብርሃን ዩኒቨርሲቲ እንዲሁም ከማህበረ ቅዱሳን አዲስ አበባ መዋተኞች እንግዲህ በመሆን የብዙ ልምድ ያላቸው እንግዲህ በዩኒቨርሲቲ ጥናት እያደረጉ ይገኛሉ። የቴሌግራም ላይ ግሩፕ ከፍተዋል። ኩክየለሽ ማርያም የሚል ግሩፕ ከፍተዋል እና ህዝበ ክርስቲያኖች፣ እውቀት ያላቸው ኢንጂነሮች እንግዲህ ከዚህ ጋር እንግዲህ ጥናት አድርጋችሁ በዛ ላይ ሀሳባችሁን በመስጠት እነሱ ሼር በመደራረግ እንግዲህ ሀሳባችሁን እዛ ግሩፕ ላይ እንግዲህ ሁላችሁም እየተወያያችሁ ይህ ገዳም መፍትሄም ያገኝበትን የማያዳግም ጥገናና ስራ እንድሰራ ማለት ነው። ብዙ ከፍተኛ የሆነ ወጪ ኮስት ያስፈልጋልና ይሄን ደግሞ በሐሳብም በጉልበትም በገንዘብም እያገዛችሁን እየረዳችሁ እንግዲህ የሁላችንም የሀገር ሀብት የሀገር ቅርጽ ነውና ይህ ዋሻ ሁላችሁም እንግዲህ ስለሚመለከተን የገዳሙ ኃላፊነት ብቻ ሳይሆን የመላ ኦርቶዶክሳውያን ኃላፊነት ቅርጽ ነውና የሀገር ቅርጽ የሀገር ሀብት ነው፣ እና ይሄ ተንዶ ፈርሶብን ይገኛል እና ከላይም እንዲ ውሃም ያስገባ እንግዲህ ወደ አምስት መቶ ሜትር የሚሆን ዲች ልሰራ ነውና ከላይ የሚያስፈልጉ እነኚህ እጽዋቶች እንግዲህ በማጥፋት በማጽዳት እንግዲህ ከዛ በኋላ ችግሩ የቱ ጋር ነው የሚለው ሌኬጅ ውሃ የቱ ጋር ያስገባል የሚለውን እንግዲህ ያ እየተጠና ይገኛል። ያ ጥናቱም እንግዲህ በአጭር ጊዜ ውስጥ እንግዲህ አልቆ ውጤቱ እንግዲህ ቀርቦ ከዛ በኋላ ወደ ስራ ለመግባት እንግዲህ ዝግጅት ላይ ነው ያለነው። አባቶች ዝግጅት ላይ ነው ያሉት። ለዚህ እናንተ ደግሞ የምትመለከታችሁ ዘበ ክርስቲያኖች ይህን ቪዲዮ የምታዩት እንግዲህ በሐሳብም በተለያዩ ነገሮች እንግዲህ እንድታግዙን ከገዳሙ ጎን ከአባቶች ጎን ጋር ሆናችሁ እንግዲህ ይህን በበረከት ስራ ይህን መንፈሳዊ ታሪክ እንድትሰሩ በምንያምር ቅዱስ ገብርኤል ስምና በእናታችን በኩክየለሽ ማርያም ስም መልእክታችንን እናስተላልፋለን።